ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎሎጎታ አስጎብኝ ድርጅት። ሰላም ሰላም፣ ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ፣ ዛሬም አስገራሚ አስገራሚ መረጃዎችን ይዤላችኋለሁ። እዚህ ስክሪን ላይ እንደምትመለከቱት ይህ አምልኮ የተፈጸመው በግብፅ ውስጥ ነው። በጣም የሚገርም ነው። በግብፅ ውስጥ በአደባባይ ላይ የወጣ በይፋ አምልኮ ሲፈጸም ሰንብቷል ሰሞኑን። ይሄም በተለይ የህዳሴ ግድቡን ተመልክቶ ግብፅ ሰሞኑን ለምታደርገው ድንፋታ ታላቅ አጋዥ የሚሆን ነገር ነው የተፈጸመው። እዚህ የምታዩት ሪል ነው አሳያቸዋሉ፣ ቪዲዮንም። ይሄ የሚሆንበት ሰዓት ላይ ፕሬዚዳንት ትራምፕ በግብፅ ለጋዛና ለእስራኤል ድርድር በዛ ነበር የቆየው። ስለዚህ እሱን መሰረት በማድረግ አቀባበል እንዲሆን በሚል በግብፅ የቀደሙት ፒራሚዶችና ጣዖታዊ መንፈሶች ላይ ሲሰራ ነበረ። እንደገናም ደግሞ መናፍስቶች ሲቀሰቀሱ ሰንብተዋል ሰሞኑን። ይሄ የሆነበት ዋነኛው ምክንያት ከትራምፕ በተለይ አርሲሲ ከኢትዮጵያ ጋር ያለውን ጉዳይ ተመልክቶ ኢትዮጵያ እያረገች ላለችው ነገር በከፍተኛ ደረጃ ቁጣውን እየቀሰቀሰ እየተጠቀመ የነበረበት ጊዜ ነው። ስለዚህም ሰሞኑ እንደሰማችሁት በኢትዮጵያ ላይም ከባድ የሆነ ዛቻ ግብጽ ስትሰነዝር ቆይታለች። ይሄም ዛቻ እንደ ቀላል የሚታይ ነገር አይደለም መንፈሳዊ ነውን ጉዳዩ እንግዲህ ህዳሴ ግድቡ የመንግስት የኢትዮጵያ መንግስት አይደለም አይመለከተውም ማንም ሰው የሚመለከተው አይደለም ንብረትነቱ የኢትዮጵያ ህዝብ ነው ስለዚህ በኢትዮጵያ ህዝብ ላይ የሚደረግ ድግምትና ጥንቆላዎች ነበሩ በሰሞኑ እየተሰሩ የነበሩት ጉዳዩ ምንድነው በደንብ አድርጌ ያሳያቸዋለሁ ከዛ ውጪ ደግሞ የትራምፕ መንግስት በተለይም ከአሁን ሰሞኑን ከነበረው ጉዳይ ከኢትዮጵያ ጋር ተያይዞ የኢትዮጵያ ህዳሴ ግድቡ በኢትዮጵያና በግብጽ መካከል ብዙ ሽኩቻ የፈጠረ ነገር ነው። ስለዚህም ይሄ የተፈጠረውን ሽኩቻ መሰረት በማድረግ የትራምፕ መንግስት ግብጽን የሚያኮመሽሽ ወይም ኦልሞስት ለግብጽ ጥሩ ያልሆነ ወይም ደግሞ በጣም አበረታች ያልሆነ ነገር ነው የትራምፕ መንግስት እንደለቀቀ የተሰማ ያለው። እሱንም በግልጽ አህራም ኦንላይን የተባለው የግብጽ መንግስታዊ ጋዜጣ በግልጽ ይዞት የወጣውን ሪፖርትም ጭምር እንመለከታለን። እንግዲህ ኢትዮጵያ መንፈሳዊት ሀገር ናት። ማንም መራት ማን መንፈሳዊነቷን በፍጹም ልታናጋ የምትችል ሀገር አይደለችም። እግዚአብሔር ነው ኢትዮጵያ ላይ ያለውን ጉዳይ የሚያውቀው። ኢትዮጵያ ላይ ያለውን ፕላንና ኢትዮጵያ ላይ ያለውን ነገር የሚያውቀው ልዑል ጌታ እግዚአብሔር ነው። በዚህ አሁን ባለንበት ዘመን በኢትዮጵያ ላይ የሚዶለቱ ስራዎች ብዙ ናቸው። ኢቨን በጣም የሚያሳዝን ነገሮች ሁሉ እስከ ጦርነት ድረስ እየተሰሩ ያሉ ነገሮች አሉ ከጀርባ። በጣም ነው የምናዝነው። ይሄን ነገር በተመለከተ ግን ሰሞኑን የተደረጉ ነገሮች ለዚህ በጣም ምላሽ ይሰጣሉ። ገሃድ የወጣ የአጋንንት አምልኮ በግብፅ ተፈጽሟል። እሱን በተመለከተ በደንብ መረጃ አካፍላቸዋለሁ። ትራምፕ በህዳሴ ግድብ ዙሪያ ግብጽን አኮ መሸሻት ወይ የሚል ጥያቄ ይጠይቃል። ፕሮግራሜ ግብፅ ፀረ ክርስቶሱን በአደባባይ አስመለከች የሚለውም በጣም የሚገርም መረጃ አካፍላቸዋል። ክቡራትና ክቡራን የሣድስ ቤተሰቦቼ ሁልጊዜ እንደምላችሁ በዘመኑ ላይ ልትነቁ ይገባል። በዘመኑ ላይ ልትባንን ይገባል የርኩሳኑ አለም ተግተው እየሰሩ ነው የሚገኙት የርኩሳኑ አለም እያደረጉ ያሉት ነገር በጠቅላላ የጌታችን የኢየሱስ ክርስቶስን መምጣት የሚያሳይ ነው የሚሆነው ጌታችን እየመጣ ነው ሁሉ ነገር በአደባባይ በግልጽ እየተመለከትና ያለ ነው በጣም ብዙ ምልክቶ የተፈጽመዋል እየተፈጸሙ ነው ያሉት እነዚህ የተፈጸሙ ያሉት ነገሮችን በጠቅላላ ካላስተዋልናቸው መጥፊያችን ይሆናሉ ውድ ቤተሰቦች ዘመኑ እንድናስተውል ዘመኑን እንድንዋጅ ጌታ መድኃኒት ዓለም ኢየሱስ ክርስቶስ ይነግረናል ዘመኑን ዋጁት ይለናል። ያ ዘመን ይሄ አሁን ያለንበት ዘመን ለዚህ ለአውሬው መንፈስ ምቹ ሆኖ አርቲፊሻል ኢንቴሊጀንሱ ሌላው ሁሉ በቃ ብታዩት፣ ቪዲዮን አሁን አሳያቸዋለሁ ወደ በኋላ በጣም የሚገርማቸው ሁኔታ ቪዲዮዎቹን ስትመለከቱ፣ በቃ ሪል ነገር ሆኖ ነው የምታዩት። ይሄ ነገር ኢቨን ኢሲ የተሰራ ያለው ነገር በአርቲፊሻል በኤአይ ነው። ኤአይን ተመልክቶ ሰሞኑን አንድ ፕሮግራም አቀርብላቸዋለሁ የወጣ አዲስ ጥናት አለ እና ጸረ ክርስቶሱ መንፈስ ዓለም በጠቅላላ ሬዲ የሆነች እየዘጋጀች እንዳለች ታያላችሁ። በጣም የሚያሳዝን የሚያሳፍር ዘመን ላይ ነው ያለነው። ይሄን አሁን በኤአይ ስክሪን ላይ ነበር ሲያሳዩ የነበሩት እና በቃ አምልኮቱን ሲፈጽሙ ስታዩት ወደ በኋላ ቪዲዮን በደንብ አሳያቸዋለሁ። ይዘገንናቸዋል። በቃ ያለንበትን ዘመን ቆመን እንድናስብ ያስችለናል። በሚል ላነቃቃችሁ እወዳለሁ። ክቡራትና ክቡራን የሣድስ ቤተሰቦች ያለንበት ዘመን በዘመን ፍጻሜ ውስጥ ነው። ጌታ ኢየሱስ ክርስቶስ ለፍርድ እየመጣ ነው። እንድንዘጋጅ ጠይቃችኋለሁ። ጌታችን ለፍርድ ሲመጣ አላውቅም ነበረ ማለት አትችሉም። ስለዚህ እንድትነቁ ሁልጊዜ እኔ ከሕሊና ያለኝን እዳ ነው ማራገፎ። ሚሊዮኖችን እያነቃን ነው ያለ ነው በጣም ሚሊዮኖች ላይ ኢምፓክት ፈጥረናል። እግዚአብሔር የተመሰገነ ይሁን። ለዚህም ክብሩን ጌታ መድኃኒተ ዓለም ኢየሱስ ክርስቶስ እሱ ይውሰድ። ስራው የእሱ ነው። እናነቃለን፣ ትውልድን እናበረታለን። በዘመኑ ላይ የነቃ አእምሮ እንዲኖራችሁ እታገላለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎሎጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላቸዋል። በመላው ዓለም የምትኖሩ ወድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎሎጎታ አስጎብኚ ድርጅት። እንግዲህ ይሄ ዜና የተላለፈው በአህራም ኦንላይን ነው። አህራም የሚባለው ሚዲያ የብዙ ዓመት ታሪክ ያለው በግብጽ ሀገር ብዙ የሚታወቅ ሚዲያ እንደሆነ ይታወቃል። በ1876 ዓመተ ምህረት ነው የተመሰረተው ይሄ ጋዜጣ። እንግዲህ የግብጽ መንግስት ጋዜጣ ነው ኢጂፕሽያን ጎቨርንመንት ኦ የሚያደርገው ጋዜጣ ነው እና ኢስ ኮንሲደርድ አዝ ኤ ኒውስ ፔፐር ኦፍ ሪከርድ ፎር ኢጅፕት ይባላል። በታሪክ ሲነገር የግብጽን ታሪክ የሚዘግብ ወይም ታሪክን የያዘላት ሚዲያ በሚል ነው የሚነገረው። ና በሀራብ ላይ እንደተቀመጠው ሰሞኑንም እንደገናም ደግሞ ኤልሲሲም በደንብ ሲና ሲናገር እንደነበረው ኢትዮጵያ በገርድ ወይም በህዳሴ ግድቡ ላይ ያላትን አቋም ተመልክቶ ግብጽ እጅና እግሯን አጣምራ ተቀመጥም ዊል ኖት ስታንድ አይድሊ በሚል ኦልሞስት ጦርነት የሚመስል ነገር በግልጽ እዛ ላይ ሲናገር ሰምተናል። ይህንም በተመለከተ ሬክለስ አክሽን ብሎ ያለውን የአልሲሲን ንግግር ሰምተናል። ኢትዮጵያ ሬክለስ ወይም በችልተኝነት የምታደረጋቸው ተግባራት ዋጋ እያስከፈሉ ነው የሚል አይነት ነገር ይዞ እንደመጣ ታያላችሁ። ይሄ እንግዲህ በዚህ ሁኔታ ላይ እንዳለ በግልጽ ያየናቸው ነገሮችም አሉ። በተለይም የግብፅ ጉዳይን ተመልክቶ በግልጽ የታዩ ነገሮች ለዚህ በጣም ማሳያ ናቸው። እንደገናም ደግሞ ኢትዮጵያን በተመለከተ አይድሎን አትቀመጥም የሚለው የኢትዮጵያንም ሬክለስ አክሽን በሚል የገለጸውም የግብፁን መንግስት ጉዳይ በተመለከተ እንደገናም ደግሞ ከዚህ ጋር ዳ አብሰንስ ኦፍ ፖለቲካል ዊል በሚል ወደ 14 ዓመታት ያክል በነጎሽሽን እንደቆየን እንደገናም ደግሞ የግብጽን በተመለከተ ያለውን ነገር በዚህ ደረጃ ላይ ልንፈታ አለመቻላችን በሚል ብዙ ነገር እንደተናገረ ሰምታችኋል። ይህን ነገር አለ ደግሞ ግን ሐሳቡን ያነሳውበት ምክንያት አለኝ። እንግዲህ እንደተነገረው ከሆነ በዜናዎቹ ላይም እንደተወሳው ከሆነ ግርድ ዲስፒዩት ሹድ ቢ ሪዞልቭድ ቴክኒካሊ ኖት ፖለቲካሊ በሚል የአሜሪካው ፕሬዚደንት ሲኒየር አድቫይዘሪ ወይም ደግሞ አማካሪ የሆኑ ሰው እንግዲህ ይታወቃሉ። እኚህ ሰው ለአፍሪካ፣ ለአረብ፣ ለመካከለኛው ምስራቅ ጉዳዮች ማሳድ ቡሎስ ይባላል። ማሳድ ቡሎስ በጣም የሚገርም ሰው ነው። አሁን ባለበት ሁኔታ ለኢትዮጵያ መቼም እግዚአብሔር መልካም ልብ ካላቸው ሰዎች መካከል አንዱ ሆኖ ያለ ሰው ነው። ማሳድ ቡሎስ የትራምፕ ዘመዱ ነው የትራምፕ ዘመዱ ነው። ይህ ሰው እንግዲህ የሊባኖስ ተወላጅ የሆነ ሰው ነው። ኦልሞስት ሁላችንም የምናውቀው ፖለቲካል ጉዳዮች ላይ በጣም ጠንካራ ነው። በባለፈው በኢትዮጵያ ጉዳይ ላይ እዚሁ ኢትዮጵያ መጥቶ የገለጸው ነገር እንደነበረ እናውቃለን። ሄሎ ን ሰላም አይ አም ዩ ኤስ ሲኒር አድቫይዘር ማሳድ ቡሎስ ኢትስ ኤ ትሩ ፕሪቪሌጅ ቱ ቢ ሂር ኢን ኢትዮጵያ ኦን ማይ ፈርስት ኦፊሻል ቪዚት አዝ ሲኒር አድቫይዘር ፍሮም ዘ ሞመንት አይ አራይቭድ

ይህ ሰው እንግዲህ እንደምታውቁት የሊባኖስ ኦርቶዶክስ እምነት ተከታይ እንደሆነ እና ቤተሰቦቹም እንደዛ እንደሆኑ እናያለን። እንግዲህ ከሚታወቁት ነገሮች መካከል አንደኛው የሊባኖስ ግሪክ ኦርቶዶክስ ክርስቲያን የቡሎስ ቤተሰቦች እነዛ እንደሆኑ መረጃዎች በደንብ ያሳያሉ። ቡሎስ እጅግ ወሳኝ ሰው ሆኖ ለኢትዮጵያ አማካሪ ሆኖ ከፍተኛ ሲኒየር አድቫይዘሪው ነው። የትራምፕ ዘመዱ ነው። በተለይ ቲፋን የምትባለዋን የትራምፕ ልጅ የሱ ልጅ ነው፣ ሚካኤል ቡሎስ የሚባለው ልጁ ነው ሚያገባት። እንደገናም ደግሞ አንድ ፋሬስ የሚባልም ልጅ ያለው፣ ያም ልጁ በአሜሪካ ላይ በጣም ዝነኛ የሚባል የጥበብ ሰው ነው እና ይሄ ሰው ለኢትዮጵያ በጣም መልካም አመለካከት ያለው ሰው ነው እና ይህን ጉዳይ በተመለከተ የግብጽ ጋዜጠኛ ትጠይቀዋለች እና በተጠየቀው ጥያቄ ላይ በተመለከተ በግልጽ ያለውን አቋም ግልጽ አድርጎ አሳይተዋል። በኢትዮጵያና በግብጽ መካከል አሁን ያለው ችግር የተወለደውም የተጸነሰውም ከውሃው ጋር የተያያዘ ነው። ግድቡ ግን ተገንብቶ አልቋል አለ። ግድቡ ተገንብቶ አልቋል፣ ስለዚህ አዲስ የምንፈጥረው ነገር የለም የሚል አይነት ነገር በግልጽ እንዳሳየ ታያላችሁ ማለት ነው። አዲስ የሚፈጠር ነገር የለም። ነገር ግን ባለው ነገር ላይ መሰረት ተደርጎ ቴክኒካሊ ነው ማለት ፖለቲካሊ የሚል አደገኛ አካሄድ እንደሆነ በግልጽ ያሳያል። ምክንያቱም ፖለቲካሊ ይሄን ነገር መፍታት በጣም አደጋ አለው የሚል አይነት አቋም እንዳለው ይነገራል። ስለዚህ ፖለቲካሊ ሊፈታ አይገባውም፣ ቴክኒካሊ የሚል ንግግር በግልጽ እንዳሳየ ሰምተናል። በዚሁም በአህራም ኦንላይን ላይም በተነገረው መሰረት ስታዩ ማሳድ ሀዝ ሪአፈርምድ ዋሽንግተንስ ኮሚትመንት ቱ ፋይንዲንግ ፒስፉል ሶሉሽን ቱ ዲስፒት ኦቨ ደ ግራንድ ኢትዮፕያን ሬናንሰንስ ዳም። ይሄ እንግዲህ ቴክኒካል ራዘርዛን ፖለቲካል የሚለውን ነገር ግብጾቹ አስምረውበታል። ቴክኒካል ሚንስ ጉዳዩ ቴክኒካል ነው፣ ሊፈታ የሚገባው ቴክኒካል ነው በሚል አቋም አለው። ፖለቲካዊ አይደለም። ግብጽ ይህን ጉዳይ እየቀየረቻቸው ያለችው ወደ ፖለቲካ እንደሆነ ይታወቃል። ይህም በተመለከተ ሲገልጸውም በኢንተርቪው ላይ ዊአር ወርኪንግ ቱ ፋይንድ ሶሉሽን ሱታብል ፎር ኦል ፓርቲስ በሚል የተናገረው ለሁሉም ፓርቲዎች እኩል የሆነ መፍትሄ እየፈለግን ነው በሚል እንግዲህ የኤልሲሲን መንግስት አሳፍሮታል። ወይም ደግሞ ልክ አሁን የሚጠብቀው የነበረው ጦር መሳሪያ እሰጥሃለሁ የሚል የትራምፕ ስሜታዊነት ነበር። ግን ይሄ ቡሎስ የሚባለው ሰው ለኢትዮጵያ ያለው መልካምነት እንደሚታወቀው፣ ሊባኖስ በጣም ብዙ መልካምነት ከኢትዮጵያ ጋር ግንኙነት ያላት ሀገር ናት። እንደምናውቀውና ኦልሞስት ለኢትዮጵያ የሚያደላ ነገር እንዳለው ሰውየው ማየት ይችላላችሁ። እሱ ላይ እዛ ቦታ ላይ ሲገልጸው እንደው ለሁሉም አካላት እኩል የሆነ መፍትሄ የሚል ነገር ነው ሲያሳየን የቆየው እና ከዚህ ጋር ተያይዘው ሂ ዲስክራይብድ ዲስፒት ማተር ኦፍ ለ ይሄ ለግብጽ የሞትና የሽረት የህይወት ጉዳይ ነው። ለማ ለግብጽ ብቻ አላለም። ጋዜጠኛው ስትጠይቀው ለግብጽ የሞት ሽረት ጉዳይ ነው ስትለው ለግብጽ ብቻ አይደለም ማለት፣ ለግብጽ፣ ለሱዳን፣ ለኢትዮጵያም የህይወትና የመኖርና ያለመኖር ጉዳይ ነው አባይ። ስለዚህ ከዚህ ጋር ተያይዞ ያለውን ነገር እሱም በደንብ አድርጎ ገልጾታል። ከዛ ጋር ተያይዞ እንግዲህ ኦልሞስት ሪያሊቲውን እንቀበል አለ። ምክንያቱም ሪያሊቲው ምንድን ነው? ግድቡ ተገድቧል አለ፣ አልቋል አለ። ፎሎዊንግ ኢትስ ኮምፕሊሽን ኦፊሻል ኢናጉሬሽን ኦልሞስት ሲናገር እዛ ላይ ምናለ ኢናጉሬተድ ነው ገርዳው። አሁን ተመርቋል፣ ስራ እየሰራ ነው። ስለዚህ እውነታውን ተቀብለን ከዚህን ጀምር የሚል ነገር ነው የተናገረው። ስለዚህ ሶሉሽን መስት ቢ ፋውንድ ዊዘን ዚስ ሪያሊቲ በሚል ገልጾታል። በዚህ እውነታ በአረብኛ ነው ባይዞ ኢንተርቪው ሲደረግ የነበረው በግብጽ ሚዲያ። ስለዚህ በዚህ እውነታ ላይ መሰረት አድርገን ነው ልንነጋገር እንደገና ሶሉሽን ልናመጣ የምንችለው የሚለው ነገር ገልጾታል። ብሎስ እግዚአብሔር ይስጥልን እና የሶሉሽን መስት ቢ ፋውንድ ውዝን ዲስ ሪያሊቲ በሚል ገልጾታል። ስለዚህ ከህዳሴ ግድቡ ተመርቋል አሁን ምንም ማድረግ ስለማይቻል ከዚህ እውነታ ተነስተን ነው ሶሉሽን ልናበጅ የሚገባው በፖለቲካም አይደለም፣ ቴክኒካዊ ነው በሚል ገልጾታል። ከዚህ በተጨማሪም ቡሎስ በግልጽ በተለይም የዲስከሽኑን በተመለከተ በቅርቡ በግብጽና በኢትዮጵያ መካከል ያለውን ኮሚኒኬሽን ግንኙነት ሊያጠነክር የሚችል ነገር መስራት እንዳለበት በደንብ አድርጎ ተናግሯል። እንደገናም እንሰራለን ያንን በሚል ተናግሯል። ስለ ፕሬዚዳንት ዶናልድ ትራምፕም ሲናገር ቡሎስ ሰይድ ገርድ ፋይል ሪሜንስ ቨሪ ኢምፖርታንት ስትራቴጂክ ቱ ሂም ለፕሬዚዳንት ትራምፕ የገርድ ጉዳይ ተመልክቶ ኢምፖርታንት እና ስትራቴጂክ የሆነ እቅዱ ነው፣ ወይም እዛ ፊት ለፊቱ ቴብሉ ላይ ካሉ ጉዳዮች መካከል አንዱ ነው በሚል ገልጾ አስቀምጦታል። ከዛ ጋር ተያይዞ ዊ ኖው ዛት ዱሪንግ ሂስ ፈርስት ተርም ፕሬዚደንት ትራምፕ ወርክድ ሃርድ ቱ ሪች ሶሉሽን ቱ ዚስ ኢሹ በሚል በመጀመሪያው ፈርስት ተርሙ ላይ ትራምፕ በተመረጠበት ሰዓት ላይ በሁለቱ ጉዳዮች በሁለቱ ሀገራት ጉዳዮች ዙሪያ በዚህ ዙሪያ ላይ ለመፍታት ወይም መፍትሄ ለማምጣት ብዙ ሰርቶ እንደነበረ በሚልም ይገልጻል ማለት ነው። ያንንም ያስታውሳል። በተለይ ቴክኒካል አግሪመንት ተመልክቶ እሷም ተጠይቀዋለች። ጋዜጠኛዋ ቴክኒካል አግሪመንት ነበረ፣ ግን ሊያልቅ የነበረ ሊጠናቀቅ ሲል ነው የቆመው የሚለውን ነገር በተመለከተ ተጠይቀዋለች። አግሪመንት ተዘጋጅቶ ነበር ትራምፕ የዛ ሰዓት ላይ ሊያደርግ የነበረው ሊጠናቀቅ ትንሽ ሲቀረው ነው ነገሮች የተቋረጡት እና ያም በተመለከተ ብሎስ በጣም የሚገርም ቴክኒካል የሆነ ምላሽ ለጋዜጠኛዋ እንደሰጣት ሰምተናል። ከዛ ጋር ተያይዞ እንደገና አሜሪካና የዓለም ባንክ እነዚህን ጉዳዮች በተመለከተ ከኖቬምበር 2019 እስከ ፌብርዋሪ 2020 በተመለከተ የነበረውን ዲል ወይም ስምምነት በተመለከተ በሁለቱ ሀገራት መካከል ሊደረግ በነበረው ጉዳይ ላይ የአፍሪካ ሕብረትን ጨምሮ ያኛው የተጀመረው የነበረው ነገር ፌል አድርጎ እንደነበረ ይታወቃል እና የዛን ጉዳይ የማስቀጠል ነገር አለ ወይ የሚል ነገር ጥያቄም ጠይቀዋለች እና ጠየቀችው። አስክድ ዌዘር ትራምፕ ማይት ኤጋን ሴክ ቱ ሜዲቴት ሜዲዬት ኢጂፕሽያን ፕሬዚደንት አብዱል ፈታ አልሲሲ የኢትዮጵያን ፕራይም ሚኒስተር የኢትዮጵያ ጠቅላይ ሚኒስትርና በኤልሲሲ በግብፁ ፕሬዚዳንት መካከል ትራምፕ መልሰው ሊያደራድሯቸው ይችላሉ ወይ ወይም ሀሳብ አላቸው ወይ ብለው የጋዜጠኛ ጠይቃለች። ቡሎስ ከዛ ይመልሳል፣ ጋድ ዊሊንግ ዊ ዊል ሲ ም ቱገር ዊ ር ወርኪን ትዋርድ ዛ ጎል። እግዚአብሔር ፈቃድ ይሁን ወደዛ ግባችን እየገሰገስና ያለ ነው ሁለቱን አካላት ቁጭ አድርጎ ለማወያየት በሚል በዛ ላይ እንደገለጸ ሰምተናል። እንግዲህ ይሄ በአፍሪካ ኔትወርክ ውስጥ ነው ግን በሚል የአፍሪካ ይህንን ሚና እዚህ ውስጥ አካቶታል። ከዛ ጋር ተያይዞ እንግዲህ በጣም ብዙ ቃለመጠይቆችና ምላሾች ነው የተመለከተው። የግብፅ ርስሲ ከዚህ በሳምንቱ መግቢያ አካባቢ ኢትዮጵያ ላይ የያዘችው ሪስፖንስብል አፕሮች ወይም ደግሞ ኃላፊነት ለጎድሎ ተግባሯ ዊል ኖት ስታንድ አይድሊ ግብፅ እጇን አጣምራ ትቀመጥም የሚል የጦርነት ዛቻ እንደ ሰነዘረ ይታወቃል። እና ይህም በተመለከተ እና ሌሎች ጉዳዮች ያተኮረ የሚመስል ነው የቡሎስ ንግግር። ቡሎስ እግዚአብሔር ይስጥልን ማለት እንወዳለን። የግብፁ ፖለቲከኞች በጣም ትልቅ ነገር ጠብቀው ነበረ። ትራምፕ ሀገራቸው በመጣበት ሰዓት ላይ እና የሆነ ነገር ፈጥሮ ይሄዳል ወይም የሆነ ነገር ተናግሮ ይሄዳል ተብሎ በጣም ጠብቀው ነበረ ነገር ግን በየሱን የምስራቅ አፍሪካ የመካከለኛው ምስራቅ እና ሌሎችን ጉዳዮችን በሚወጣለት በዚህ በጣም የተባረከ ሰው ማለት ይቻላል። ንግግሩን ስታዩ ኢንተርቪውን የሴትዮዋና የሱን ኢንተርቪው የሰማው ነበር በጣም የሚበአረብኛ ነው ግን ሰብታይትል ስለነበረ ማየት ችሉ ትችላላችሁ ኢንተርኔት ላይ አለ እና በሁለቱ መካከል የነበረውን ቃለ መጠይቅ ስታዩ ይህ ሰው በጣም ጥንቁቅ፣ ለኢትዮጵያ ዲፕሎማሲ እጅግ በጣም መልካም አስተሳሰብ ያለው ሰው እንደሆነ ታያላችሁ ማለት ነው። በጣም ደስ ብሎኛል። ይህ ሰው እንግዲህ እንደሚታወቀው በሊባኖስና በ እስራኤል መካከል የነበሩ የ2024 የነበረው ሰላም ስምምነቶች ማለት ከዚህ ቀደም የነበሩ ሰላም ስምምነቶችን ለመተግበር በጣም ትልቅ ሰርቶ የነበረ ሰው እንደሆነ ይታወቃል። ይሄም እንግዲህ በተመለከተ ሂስቶሪካል ታይስ እያለ የሚገልጸው ነገር ከቤተ ክርስቲያን ጋር የተያያዘም ነገር እንደሆነ ማየትና ማስተዋል ይቻላል ማለት ነው። ማሳድ ቡሎስ በጣም ጥንቃቄ አድርጎ ለነገረልን ላወራልን ነገር እግዚአብሔር ያክብርልን ማለት እንወዳለን። ወደ መጨረሻው መረጃ ልውሰዳችሁ። ኦልሞስት፣ በግብጽ ሜዳ ላይ አምልኮት ሲፈጸም ነበር የቆየው። ያ ጉዳይ ምንድን ነው? አጋንንትን ሲቀሰቅሱብን ነበር የቆዩት። በዚህ ሰሞኑ በጠቅላላ ጉዳዩ ምንድን ነው? በጣም አስገራሚ ነገር ስለሆነ በዛ ላይ ደግሞ መጠነኛ ቆይታ አደርግላቸዋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ አብዛኛዎቹ የግብጽ ሚዲያዎችን በዚህ ዙሪያ ላይ ዘገባ ዘግበዋል። እንደገናም ደግሞ ኮንትሮቨርሻል የሚባል አይነት ነገር ነው የቀረበው። ቡስቲንግ ቱሪዝም ኦር ሪስኪንግ ሂስትሪ በሚል የግብፃውያን፣ በተለይ ክርስቲያኖቹ በጣም የተቆጡበት የነበረ ኤኒማስ ኮንሰርት የተባለ በፒራሚድ ላይ እንግዲህ ከፍተኛ የሆነ አጋንንታዊ አምልኮ ሲፈጽም ቆይተዋል። ሰሞኑን በጠቅላላ ይሄ እንግዲህ አኒማ የሚባለው የኢሉሚናቲ ቡድን አባላት ናቸው። እነዚህ ሲያሳዩት የነበሩት ነገር በጣም ጨካኝ የነበሩት ነገሮች ታስተውላላችሁ እዛ ላይ ማለት ነው። አምልኮቶች በጠቅላላ በግብጽ ምድር ላይ ሲደረጉ ነበረ። እነዚህ የወላችሁ መንፈሳዊ አምልኮቶች ናቸው። የምታያቸው ነገሮች በጠቅላላ ብዙ ዜናዎችም ከዚህ ጋር ተያይዞ አኒማ አናውንስስ ፐርፎርማንስ አት ኢጂፕትስ ግሬት ፒራሚድ ኦፍ ጊዛ፣ በጊዛ ላይ አምልኮ እንደሚፈጽም ቀድሞ ሲያስታውቅ የነበረበት ነው። እዚህ ጋም ዜናዎቹ እንደምታዩት እንግዲህ ተመልከቱ ይህንን። ኦልሞስት ይሄ ማለት በጣም በሚያሳዝን ደረጃ የኢሉሚናቲ አርማቸውን የሚያሳዩበት ነው። ተመልከቱ ኦልሞስት በዚህ በጊዛ ጊዛ ማለት ትልቁ የግብፅ ጣዖት ፒራሚድ ነው። እንግዲህ በላይት ሲስተም ከላይ የኢሉሚናቲ አርማ አርገው አንድ አይን ሲበራበት አርገው ሲያሳዩና ሲያስመልኩ የነበረበት ነው። ይህም በተመለከተም እንደገና በግብጽም ተመሳሳይ ነገሮች ሲነገሩ ነበረ። በዜናዎችም ደረጃ ሲነገሩ የነበሩ አወዛጋቢ ወይም ኮንትሮቨርሻል እየተባለ ይነገር ነበር። ኢጂፕት ኢንዲፐንደንት የተባለው ጋዜጣ ሲናገዝ ጋር ኦቨር 50000 ፒፕል አቴንድ ኮንትሮቨርሻል አወዛጋቢ የሆነውን አኒማ አኒማ ኮንሰርት የተባለውን በጊዛ ፒራሚድ ላይ የተደረገውን ኮንሰርት ሰዎች ታድመዋል በሚል አወዛጋቢ እንደነበረ በግልጽ ያሳዩታል ማለት ነው በቪዲዮ ላይ ይህም በተመለከተ በጣም ብዙ ነገሮች እንደታየበት ኳንተም ኤሌክትሮኒክ ሚውዚክ በሚል እንደገና ደግሞ ሰከንድ ጄነሲስ ኤንዲንግ የዘፍጥረት መደምደሚያ የሚልም ኮንሰርቶች እንደነበሯቸው በአጠቃላይ የነበረው ነገር ሃይማኖታዊና እምነታዊ መልክ እንደነበረው ታያላችሁ። እነዚህም በተለያዩ ቪዲዮዎች ላይ እዚህ ስክሪን ላይ ላሳያችሁ ይችላለሁ። ይሄ የፍጥረት ዓለም ላይ በተመለከተ አለማት የተፈጠሩት ከቢግ ባንግ እንጂ ከእግዚአብሔር አልፈጠረውም በሚል ያሳዩበት የነበረ ትርኢት ነው። ይህንን እዚህ በደንብ ማየት ይችላላችሁ። እሱ ብቻ አይደለም ተመሳሳይ አምልኮት ያለባቸው ደግሞ ተመልከቱ። እነዚህን በነዚህ በፒራሚዶች ላይ ሲደረግ የነበረ ኮንሰርትና አምልኮ ነው። ኦልሞስት ለእርኩሳን መናፍስቶች ክብር የሰጠ የነበሩ ናቸው። ይህንን መመልከት ይችላላችሁ። እርኩሳን መናፍስቶችን በግልጽ መንፈሳቸውን የመቀስቀስ አምልኮ እንደነበረ ታያላችሁ። እዚህ ሆኖ ታዩታላችሁ። ሙሉ ኮንሰርቱ ይታይ የነበረበት ስፕሪቹዋል መንፈሳዊ የነበሩት ነገሮች በጠቅላላ አጋንንታዊ እንደነበሩና የወላችሁ እዚህ ጋር ስክሪን ላይ እንደምትመለከቱት እርኩሳን መናፍስት በመቀስቀስ ሲሰራ የነበረበት የድግምት መንፈስ የተቀሰቀሰበት ጊዜ እንደሆነ በትክክል እንረዳለን። ታያላችሁ። በጣም ብዙ ሌሎች ቪዲዮዎችን ብታዩ ራሱ እጅግ በጣም ነው የምትገረሙት። አሁን ኦልሞስት በዛ የተከናወነ ነው። ተመልከቱ። ኦልሞስት በጋዛ በዛው በጊዛው ላይ የነበረ ነው። እዚህ ኮንሰርቱ ላይ እንደምታዩት እዛው ጊዛ ፒራሚዱ ጋር ነው ይህን ኮንሰርት ያዘጋጁት። በከፍተኛ ደረጃ ከአውሮፓ የመጡ የኢሉሚናቲ እምነት ተከታዮች እዚህ ተሰባስበው እንደነበረ በግልጽታ ያላቸው ይኸው ላችሁ ይሄ አጋንንት መንፈስ እንዴት አድርገው ሲቀሰቅሱና የዘንዶ ስፒሪት እንዴት አድርገው የሌሊት ስፒሪት የኤልሲሲን የአይሲስን መንፈስ እንዴት አድርገው ሲቀሰቅሱ ሲያስጨፍሩ እንደነበረ በጣም ዘግናኝ የነበሩ ነገሮች ናቸው። እነዚህ ኦልሬዲ መናፍስቶች ናቸው። እነዚህ መናፍስቶች የመቀስቀስ ስራ ነው የተሰራው። ኦልሞስት ይሄ በጣሊያናዊ ፕሮዲውሰር ኤኒማ ላይት አፕ ናይት ፒራሚድ ኦፍ ጊዛ ዊዘ ሾ ዳት ሌፍት ክራውድስ ኢን ኦ በሚል አስቀምጦታል ማለት ነው። እነዚህ እርኩሳን መናፍስት የተገለጹበት ሾው ነው የነበረው። እሱ ብቻ አይደለም፣ በዚህም ስክሪን ላይ ማየት ይችላላችሁ። ኦልሞስት ይሄ የመናፍስት ዓለምን መቀስቀሻ የነበሩ ሾዎች ናቸው። እዚህ እንደምትመለከቱት ህዝቡን ሰብስበው በዚህ ደረጃ ላይ እርኩሱን መንፈስ ሲቀሰቅሱ ታያላችሁ። እንደታሰረና በእስር እንዳለ በሲኦል ታስሮ እንደ ተቀመጠ፣ ነገር ግን ያንን ነገር ከእስራት ሲፈታ መንፈሱን አና ጸረ ክርስቶሱ መንፈስ ከእስራት ሲፈታ የሚያሳይ ሾው ህዝቡ ፊት ያቀርባሉ። በጣም የሚገርም ሾው አቀርበዋል። አጋንንታዊ ነገሮቻቸውን በጠቅላላ እዚህ ላይ አሳይተዋል። የተቻላቸውን ያክል አጋንንታዊ ነገሮቻቸውን በጣም አሳይተዋል። እዚህ ላይ ውድ ቤተሰቦቼ ተመልከቱ። እጁን ይዘረጋል አሁንም ይሄንን እጁን ይቀይረዋል ኦልሞስት አሁን አርቲፊሻል ኢንቴሊጀንስ የሚባለው አጋንንታዊ መንፈስ የሚንቀሳቀስበትና እርኩሱ መንፈስ ኃይል የሚያገኝበት እጅ የሚያገኝበት እንደሆነ ታያላችሁ። በዚህ ሾው ላይ ይሄንን ይገልጽና የፀረ ክርስቶሱ መንፈስ እንዴት ሆኖ የዲጂታሉ ዓለም እንዲቀሰቀስ እንደሚያግዘው በዚህ የሙዚቃ ኮንሰርታቸው ላይ ያሳያል። እንግዲህ ጊዜው ደጋግሜ ምን ነገራቸው የሙዚቃ ኮንሰርቶች ወይም ሙዚቃዎች ማለት ያጋንንታ ያምልኮት ማስመለኪያዎች እንደሆኑ በግልጽ አሳያቸዋለሁ። አይደለ? ይሄ ይሄ በጣም ጥሩ ማሳያ ነው፣ ውድ ቤተሰቦች። ስለዚህ ይሄንን ሾው አቅርበዋል። በጣም በአወዛጋቢ ነበረ። እጅግ በጣም ብዙ ሰው ግብጽ ውስጥ ያሉ ክርስቲያኖች በጣም ነው የተቆጡት። በዚህ ደረጃ ላይ የነበሩ ነገሮች ሁሉ ቁጣ ቀስቅሰው እንደነበረ ይታወቃል። በጣም የሚገርመኝ ግን የገረመኝ እሱ ብቻ አይደለም። ይሄ እንግዲህ ይሄ ላይት ይሄ ይሄ ላይት ወይም ደግሞ ይሄ ይሄ ስራ ይሄ የምታዩት ጋዛ የጊዛን ፒራሚድ ትልቁን ፒራሚድ ላይታፕ ያደረጉለት የነበረው ለግብፁ ጉብኝት የነበረው ለትራምፕ እንደነበረ ይታወቃል ማለት ነው። ይሄንም በተመለከተ ዜናዎች በጣም አሳይተዋል። ለትራምፕ አቀባበል በሚል የተደረጉ እንደሆኑ ማለት ነው። ኢጂፕት ኢሉሚኔትስ ፒራሚድ ቱ ሴሌብሬት ሻርም ኤል ሼክ ሰሚት በሚል እንግዲህ የሻርም ኤልሼክ የነበረውን የሰላም ስምምነት በሚል የቀረበውን የነበረውን ስምምነት የግብጽና የአሜሪካን ኮኦፕሬሽን ወይ ትብብር ለማሳየት ና ደ ቪዚት ኦፍ ዩኤስ ፕሬዚደንት ትራምፕ ቱ ኢጂፕት ይህንን በማሳየት ወላችሁ እዚጋ እንደምታዩት የኢሉሚናቲ አርማ የሆነውን ይህንን አጋንንታዊ ነገር ቀስቅሰው ሲያሳዩ እንደነበረ እንድታስተውሉና ይህንን ጉዳይ እንደቀላል እንዳታዩ ይሄ እንግዲህ ያው አህራም ኦንላይን ነው የዘገበው ዝም ብሎ የተዘገበ ነገር አይደለም። በጣም ቪቪድ የሆነ መረጃ ነው እና እነዚህ ነገሮችና መሰል ጉዳዮች ስ ሲታዩ መንቃት ያስፈልጋል። ድ ቤተሰቦቼ በዘመኑ ፍጻሜ ላይ መኖራችንን የሚደረጉት ነገሮችም የዛ ውጤት መሆናቸውን ማስተዋል ያስፈልጋል። ይህ እንድታውቁ በዚሁ ራእይ ላይ እንድትነቁ የመረጃ አካፈልኳችሁ። ለዚህ አእምሮ በግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ጌታችን ኢየሱስ ክርስቶስ ለፍርድ ይመጣል። አሜን ማራናታ፣ ጌታ ኢየሱስ ወይ ቶሎና ማለት እንወዳለን።